አዳይ ከቤዛና ከፍቅር ችግር ምርር እና ስልችት ተብሏት እንዲሁም የሚመጡባት ነገር ከአቅሟ በላይ ስለሆነ ለተወሰነ ጊዜ ከእናቴ ጋር ሂጄ ባሳልፍ ይሻለኛል በዛውም እናቴን የተወሰነ ልቧንም መረፋ ረግላታለሁ ደህንነቷንም አያታለሁ ብላ ወደ ገጠር ገብታ ነበር። ነገር ግን ገጠር ከገባች በኋላም ከአቅሟ በላይ የሆነ ፈተናዎችና ችግሮች እየተደራረቡበት ይገኛል። በአንድ በኩል አፍቃሪዎቿ እነ ዴቭ እና እነ ዳይመንድ እንዲሁም እነ ኪንጎ እየፈልጓት እና እያስፈልጓት ይገኛሉ። በሌላ በኩል ደግሞ ወላጅ አባቷ እያስፈልጋት ይገኛል። በሌላ በኩልም ባለሀብቱ ባለቤቷ እየፈልጋት ነው። አዳይ ምን አይነት ውሳኔ የተወስን ይሆን? አሁን ላይ ችግሮቹ አንድ በአንድ እየተደራረቡባትና እየጨመሩ መጥተዋል። የአዳይ ውሳኔ ምን ይሆን? ዴቭስ ሄዶ ገጠር ያገኛታል ችግሮቿንስ ለመፍታት ይሞክራል ወይንስ ደግሞ ካለችበት ችግር ነፃ ያወጣታል አሹ ያዳይን አባት አዋርቶን ነበር በስልክ ስልኩን ካዋራ በኋላም ዘግቶት ዘውር ሲል ጓደኞቹ ከጀርባ እየተመለከቱትም ነበር አሌና ጫኔም ስልኩን ካዩ በኋላ በጣም ተገርመው ነበር አንተ ከጀርባችን ምን ትሰራለህ ልጋብዛችሁ ብለህ እንደዚህ ታደርጋናለህ የሚል ጥያቄም ጠይቀውታል ስልኬን አምጣ አንተ ወሽካታ ተብሏልም አለልኝም ይሄ ነገር የሆነው በአንተ ምክንያት ነው እጋበዛለሁ ብለህ እንደዚህ ሆንክ በሬ ሆይ እሳሩን አይተህ ገደሉን ሳታይ እየተባለው ለአንተ ነበር ብሎም ተረተባት በጓደኛው ይልቅ አሁን እንዴት ነው በዚች በአራት መልክ አረቄ እንደዚህ ጉድ የሆንከው ነው የሰከርከው ብሎም ጠየቀው እንደውም ከዚህ በኋላ እኔ የምልም ብቻ ነው የምታረግ ብሎም አስጠነቀቀው ጫኔ የተባለው ጓደኛውም ይልቅ አሁን ያች እየጠራችን ነው ገንዘቡን ተባብረን እንክፈለውም አሉ አንተ ሁለት መቶ ብር እኔ ሁለት መቶም ተባባሉ። ዴቭና ሊዱም እነ ኪንጎን እያፈላለጉ ነው። ዳይመንድ እና ኪንጎም እየተከታተሏቸው ስለነበረ ይሮጣሉ። ሩጠው ከጨረሱ በኋላም እነ ዴቭ ይደርሱባቸዋል። ቆይ ምንድን ነው የምትከታተሉን በማለትም ጠይቋቸው። ዴቭም ዳይመንድ፣ አንተ አዳይ ወደ ገጠር እንዴድሽ ታውቃለች። ስለዚህ አንተ ልታውቅ ትችላለህ ያለችበትንና የምትኖርበትን አካባቢ ስለዚህ ውሰድ አዳይን ልልህ ነው የመጣሁት ይለዋል። ኬንጎም አንተ ምትሄድ ነው እያፈላለግካን ነው ይላል። ኬንጎም በሀሳቡ ይስማማል። እኔም እሄዳለሁ አለ። ዳይመንድም እኔ ምን አገባኝ እናንተ ላፈቀራችኋት የሚል ሀሳብ ነበር የሰጣችሁ። ዴቭም ይህን ካደረግክልኝ ውለታን እከፍላለሁ አለው። ልዱም እኔንማ ጥለኛ አትሄድም የሚል ሀሳብም ሰጠዋለች። ልሆንድማ ከቤዛና ከፍቅር ጋር መሆን ከመሆንማ ገጠሩን ብመርጥ ይሻለኛል እንደምንም ብዬ የገጠርን ኑሮ ቋቋመዋለሁ ብላም ከወንድሟ ጋር ለመሄድ ወስናለች። ልዱ ቀበጧ እንግዲህ ወደ ገጠር ለመሄድ ሀሳብም ሰጥተዋለች፣ ከወንድሟ ጋርም ተያይዛ ጉዞውን ጀምረዋለች። አሹና ብርሃኔ በሌላ በኩል አባትሽ ሊመጡ ነው ይላል። አዳይም ነበረችና ይበልጥ ተደናገጠች። ከእናቷ ስፒትም ቁጭ ብላ ነበር እንዴት አወቀ በማለትም ጠየቁት። አለልኝና ጫኔ ከዛች ብርቄ ከምትባለው መሸታ ቤት ሊጠጡ ይመጡ ነበር። ከዛ ሄጄ ነበር እንደ አጋጣሚና ስልክ ሲደውል አነሳሁት እነሱን መስዬማ አዋረውት አባትሽን ይላታል። እናቷም ትደናገጥና በልውጡ በፍጥነት ከዚህ ቤት፣ አባትሽማ ማየት የለበትም ተደበቂ፣ በአገልግልም እንጀራ ያዙና ውጡ ትላቸዋለች። አዳይም አንችንማ ጥየቴ ወዴትም አልሄድም፣ ከሄድኩም አንችን ይዤ ነው የሚሄድ አለቻት። እናቷም እኔ ምን እንዳላረጉኝ ነው ሁሌ እኮ እየመጡ እየፈነጩብኝና እንዳሻቸው እየተናገሩኝ ነው የሚሄዱ። ስለዚህ ችግር የለም አለቻት። ቤዛና የባርኮት እናት እኔ እምልሽ አለቻት። ታውቂያታለች ግን፣ አዳይን አላውቃትም የሚል ሀሳብ ነበር የሰጠችው ቤዛም። ታውቂያለሽ የወለድኳት ልጅ እንኳን ልክ እንዳዳይ አይደለችም። አንዳንዴ ልጅ ብትሆን ብዬ እመኛለሁ። ስሯም ጥንቅቅ ነው። እሷም ቆንጅዬ ነች እያለች ማደናነቅ ጀመረች። ባርኮትም ነበረና ያዳምጣል። እንዴም ማየ ቤዛም እኮ በጣም ጥሩ ልጅ ነች እያለም እያሞገሳን ነው። ፈጣንና ችኩት ስለሆነች ነው እንዲሁም ደግሞ አፍላፍ ስለሚገጥም ነው እንጂ ተውጃታለሽ ይላታል። አንተ ምንድነው ደግሞ ለሰራተኛ የምታግዘውም እየተባለ ነበር። ዝም ብለሽ ስራሽን ስሪ አፍላፍን ማተካፈሽ ተብላለች። ሰነፍ ሰራተኛ ናት ተብላለችም። ፍቅርም ነበረችና ያው ራስሽ ያመጣሻት ሰራተኛ አፍላፍ ገጠመችልሻለቻት። ጥለዋትም ተነሱ። ፍቅርም አርፈሽ ስራሽን ስሪ አለች ዘንባያች። ከዚህ ስራ ያስገባሽኝ አንቺ ነሽ፣ ስለዚህ በዚህ ጀበና ግንባርሽን እንዳለለሽ አርፈሽ ተቀመጭ ብላ ማስጠነቀቀቻት። ፍቅርም ለወንድሟ ይህች ልጅ አትሆንም ተዋት እያለችው እየመከረችው ነው ባርኮትን። ባርኮት አንቺ ስለ እኔ ፍቅረኛና ስለ ቤዛ ምንም ነገር ልትናገደኛች፣ እኔ ታላቅ ወንድምሽ ነኝ፣ ልታከብርኝና የምልሽን ነገር ልሰምኝ ይገባል እያለ እያስጠነቀቀ ይነግራታል። ፍቅር ግን ምንም አልመሰላትም። ቤዛም አንተ ነው የምታሰድበኝ፣ አንዴ በእናትህ አንዴ በእህትህ ተራ በተራ እየመጡ እየፈነጩብኛል፣ ሰራተኛም አስባልከኝ ብላ ከባርኮት ላይ ጓሯን ቦታ አነሳለች። ባርኮትም ቤዛ እኔ እኮ ምንም አማራጭ የለኝም፣ ሲጀመር ነገሮቹ እስከሚስተካከሉ ነው። ሰራተኛ አልኖርም ካልሽ እንግዲህ ከዚህ ቤት መሄድ ነው ይላታል። እናትሽን አስተዋውቅኝ በደስታም ይላታል። ባርኮት እንዴት ነው የማስተዋውቀህ እናቴን አንተ እኮ ገና የወደፊት ባሌ ነህ ምንም አላገባውም ስለዚህ እንዴት ላስተዋውቅ የሚል ሐሳብም ሰጠችው ሲጀመር እናቴ እኔን አትፈልገኝም አለችው በቃ ደውዬ እናት እነግራታለሁ እናቴን አስተዋውቅ አለው የሚል ሐሳብም ሰጠዋለች ለባርኮት ቤዛም ብድጋለች እና ቡና ካፈላችበት ባርኮት እንቅፍ አደረገችው እናቱም መጣችና ጭራሽ ቡና ፈይብልሽ ተታቀቀፍ ያለሽ አለቻት ቤዛም እናቴ እኮ ናፍቃኝ ነው አለች እናትሽ ናፍቀሽ ነው እንዴ አይዞሽ ትልናሳ መቀፈት ያደርጋታለች። በሌላ በኩልም የኔ ልጆች እኮ ነይ ነው እንጂ የሚሉኝ አንድ ቀንም ናፍቀሽናል ብለው ያውቁም አለች። ባርኮትም እንዲህ ማየ ታዲያ እንደዛ መበል ግድ ነው እኔ ነይ እኮ የምንልሽ ስለናፈቅሽነው ነው ይላል። ከዚህ በኋላማ ነይ እንልሽ ናፍቀሽናል እንልሻለን ብሎ መቀፍ ያረጋታል። በሌላ በኩል አለልኝ እና ጫኔም ላዳይ አባ ስልክ እየደወሉ ነው። ስልኩም እየሰራ አልነበረም። አባቷም ስልኩ ከሰራ በኋላ አሹንና አደይን አስራቹ አቆዩ ነበር ያለው። እነሱም አደይንማ ይህ አሹ ነው የሚያሸሻት፣ እያሸሻት ያለውማ እሱ ነው። ስለዚህ እንሂድና እንፈልጋት አሉ። ግፋቢልም ከዛች በሽተኛ እናት ነው የምናገኘው። ስለዚህ አሹ ያለበት ቦታ እንዴት ተባብለው ሄዱ። ኤላና ለምለምም ተጨንቀዋል። አደይ ስልክ ስደወልላትም እያነሳች አይደለም። ባርኮት ምነው ጠፋችሁ እንዴ? በሰላም ነው ወይ? ወደ እኛ ቤት እኮ አትመጡም ብሎ ጠይቃቸው። አዎ አሁን እኮ ሊሊም አትመጣም አደይም ብላ ነበረ አሁንም አደይም የለች የሚል ሀሳብም ሰጠው ኤላ። ባርኮትም ዴብ እኮ ሄደር ገጠር ሊያመጣት ይላታል። ኤላም በጣም ደስ ይላል ይላል። ለምለምም ተደሰተች። በጣም እኮ ነው ደስ የሚለኝ ዴብ ለዚህ ነው በቃ አለች ከፊት ለፊቱ ፍቅር ማለት ይሄ ነው አለችው። ባርኮትም ከፋውና ጥሏቸው ተለየ። ኤላም ለምን እንደዚህ ያልሽ ከሱ ፊት አላት። አሁን ይህንን ቃል ቢሰማሽ ዴቭ እኮ ሁሌ ካንቺ ጋር ነበር የሚሆነው እንድታግባቢውም ቀን በቀን የጠይቅሽ ነበር የሚል ሀሳብም ሰጥቷታል። አሹም አዳይን እያሻሻል ነው ከብርሃኔ ጋር ሆነው ወደ ወንዝ ዳር እንድትቀመጥና ጫካ ቦታ ካለበት ቦታ ቁጭ እንድትል አደረጓት ለተወሰነ ጊዜ ብርሃኔም ተከታትላቸው እየሮጠች ነበርና ድንገት ትወርቃለች። ከወደቀችበት መነሳት ያቅታትና ተልፈሰፈሳለች መሬት ላይ ወድቃ አቶ አለልኝ የተባለው መጣና ቀስ ብለሽ አትሮጭም እንዴ ምንድን ነው እንደዛ የሚያደርግሽ አለና እጇን አነሳት እህትሽ የት ናት ብለውም ጠየቋት አላውቅም አለቻቸው ምንድን ነው ከተማ ደርሰሽ ከመጣሽ ወዲህ እንደዚህ ጠገብሽ እያሏት ነበር አንድ ጓደኛው ይህን አዳይ ብታገባ እኔ አንቺን አግብቼ አምስት ልጆችን አሳቀፈች ነበር እያለ ይፎገራታል ብርሃን የንምጇን ጥምጥም አድርጎ ይዞ አለቅሽም ይላል አሹም ከደቂቃ በኋላ እንደምንም ብሎ ይመጣና እንዲለቋት ያደርጋል። ፈጥኖ ደራሽ ማለት ይህ ነው። እነ ኤላም ወደነ ፍቅር ቤት አመርተው ነበር። ቤዛ እያጸዳሽ ነው ቤት ለምለም፣ በጣም ግራ ገብቷል ነበር። እኔ ያላምንም ሰራተኛ ሆንሽ አለቻት ለምለም። ምስረው ላይ ግን ልምድ ያለሽ ይመስላል አለቻት። የባርኮት እናትም ወደ ሳሎን መጣች። አንቺ እንግዳ መቶ ቤት ትጠርጊያለሽ ተባለች። እነ ኤላ ናቸው ታውቂያቸዋለሽ? አለቻት እነሱንም ማውቃቸዋለሁ። ያንቺስ ነገር ይገርማል። በይ በቃ ይሄን ተይውና ቡና ቤት ትባላለች። ኤላንም ይቺ ማነች ብላ ትጠይቀዋለች። ጓደኛዬ ናት ይላታል። በጣም ቆንጅዬ ነች ብላ ታሞጋግሳታለች። ለምለምም እኔ ላግዘሽ ብላ ወደ ኪችን ገባች። የአደይ እናት በርም ይንኳኳል። ማን ነው ግቡ አለች። የብርሃኔ እናት አደይ የት ነች በማለትም ጠየቋት። ጫኔና ጓደኛው የለችም እሷማ ዘልቀ ነበረ እናቷን ልታይ ግን በጧት ነው ሄደችው አለች ከዚህ እንዳለች እናውቃለን አትዋሽን ይሏታል የፈለጋችሁት ነገር አለ ከፈለጋችኋትማ ስደውል ለምን እንደፈለጋችኋት ልነግርላችሁ እችላለሁ ምክንያታችሁን ንገሩኝ የሚል ሀሳብን ሰጠቻቸው የአዳይ እናት ጉዳዩን ምንም አላስነቃችም ችግድ የለም የገባችበት ገብተን እንፈልጋታለን በማለትም ዝተው ወጡባት ቤዛና ለምለምም እያሽቃበጥሽ ነው አይደል ሰራተኛ መሆን አምሮብሻል እያለቻ ነው ዘንባይ አትለፍልፊ፣ አንድ ነገር ብትያጋጭሻለሁ እያለቻ ነው። ለምለምም እንደዚህ አንድ ባንድ እየተመላለሱ ፍቅር መጣችና እኔማ የመጣሁት ስራ ላገዛችሁ ነበር፣ ነገር ግን ከኔ በላይ ልምዱ ያለው ሰው አለ፣ ስለዚህ አያቅታችሁም ስሩ ትልና ጠላቸው ትወጣለች። ለምለምም ደግሞ የባርኮትናት ያን ያክል ክፉ አይደለችም፣ አንቺ ጸባይሽን ሳምሪ ላግዝሽ ባልኩ ደግሞ እንደዚ ትናገር ያለሽ ብላም መለሰችላት። ያልደረሰበት አያውቀውም ብላም ተረተች። ቤዛ አየሽ አይደል አንቺም እንደዛ ነው ከፍቅር ጋር እንደዚህ አዳይን እንደዛ ስታረጓት የነበረ የሚል ሀሳብ ሰጥታችኋለች። አዳይና ብርሃኔም ወንዝ ዳር ተቀምጠዋል። የሚያልፋ ላይ ዞን እየተባባሉ እህታማቾች መጽናናቱን ጀምረውታል። ታናሿ ለታላቋ፣ ታላቋ ለታናሿ እየተሳሰቡ ነው። የእኛስ ቢሆን ግድ የለም አሁንም አኳሹንም ማሰቃየ ነው አለች አዳይ ብርሃኔም አሹ ባይኖር እስካሁን እነዛ ሰዎች ምን እንደሚያደርጎን አናውቅም ነበር። በማንኛውም አጋጣሚ እሱ ይደርስልንና ያስጥለን ነበር። ሽማግሌም ልከው ነበር ለእናታችን እያለች አንድ ባንድ የተፈጠረውንና አዳይ በሌለችበት ጊዜ የተፈጠረውና የገጠማትን ነገር ላይቷ እያወራቻን ነው። ብርሃኔም በቃ ይዞሽ ጎበዝ ነው መሆን ያለብሽ እኔ ከዚህ ከተማና ከዚህ ሀገር ብወጣም አንቺ የኔን ቦታ ሸፈነሽ እናታችን ቀጥ አድርገሽ መያዝ አለብሽ እያለች አዳይም እየመከረቻ ነው እህቷን። እኔ እኮ ቀናለሁ አባታችን ሲሉ ሰዎች እኔማ አባት እንደሌለንም ምቆጥረው፣ አለች። አዴም የአባታችን ጉዳይ ከልብሽ አውጪው እያለቻን ነው። አሹም ተመልሶ መጣና በቃ እኔ ወደ ከተማ ቤት የተሻለ ነው የሚል ሀሳብማ መጣች። ባይሆን ነገ ትሄጃለሽ፣ አሁን መሽቷል ይላታል። ወደ ቤትም እንድትመለስ ይዘዋት ይሄዳሉ። ለም ለምን ቡናውን አፈልታ ጨርሳለች። በጣም ቆንጆ ነው ተብላም ተሞጋግሳለች። የባርኮትና ትም ስለ አዳይ ጠየቀቻቸው ታውቋታላችሁ፣ እንዴት ነች በማለት ለምለምም አዎ ብላት አለች። ኤላንም በጣም ባለሙያት አለችሁ እንዴት ነው ጓደኛ አለች ሰራተኛ አያስፈልግም እያለችሁ ነው። ቤዛ ሰራተኛ አይደለችም ከኛ ጋር ሰርታም ነበር እያለ ሀሳብ እና እየለገሳት ይገኛል። የባርኮት እናትም ደግሞ እንዴት ነው የቤት ሰራተኛ የሚያስፈልግህ ለምለምን የመሰለች ብለዋለች። አደይም ወደ እናቷ ቤት ከተመለሰች በኋላ ይህ ሁሉ እኮ የአባትሽ ነው አይዞሽ እያለቻት ነው ከዚህ እኔን እያየሽ ከምትሰቃይ ከሰው በርቀት ሄደሽ ብትሰቃይ የተሻለ አማራጭ ነው። እባክሽ ልጅ ይህን ቤት ለቀሽ ሂጂ እያለች ነው። አሹም በቃ አሁን እናንተ ወደ ቤት ከተመለሳችሁ አደራ ብሏቸው ወደ እናቶ ተመለሰ አለልኝና ጫኔም ለአባቷ ስልክ እየደወሉ ነው። አባቷ ጎት ጠብቋት ብሎናል። አሁን ምንድን የምንለው እያሉ ስለ መልሱ እያሰቡ ነው። ከደቂቃ በኋላም የአዳይ አባት ዘሎ ግብት ይላል ከቤታቸው። የት ነች ብሎም ጠየቃቸው። አደይ የለችም ይላል። ጫኔም አስረ ጠብቀ ብልህ ጭራሽ ደግሞ የለኝም ወይም የለችም የምትል መልስ ለምን ትመልሳለህ? ተብሎ አንዴ በጥፊ ተመቷል። ጓደኛው ግን የልብ የልብ እየተሰማው ነበር። ፈልጉና አምጧት የሚል ትዕዛዝም ሰጥቷል። ልዱና ዴብም መንገዱን ጀምረውታል። ልዱ መንገድ ላይ ድክም ክም ብላለች እና ማረፍ ፈልጋ ተቀምጣለች። ዴብም አይሶሽ እያላት ነው። ዳይመንድና ዴብም እጇን እንግዲህ በእግር በቀኝ እና በግራ ይዘዋት እንድትራመድ እያደረጓት ነው። ኪንጎም ቆያውን አንተሽ ስትጀምር አንተን አይታ ትመጣለች እንዴ ባትመጣስ እያለው ነው ዴቨን። ልዱም እንደውም ዴቨን አይታማ ትመጣለች እያለችው ነው። ፍቅርና ቤዛም ፍቅር ተኝታ ነበር። ቤዛ አትመጣና በጣቱ ተነሽ፣ ክፍሉን ላጸዳኝ ትላለች። አሁን ተኝቻለሁ እያለች ነው። በኋላማ ላጸዳም አሁን ነው ብላም እንድትነሳ እያደረገች ነው። ውጪ ከክላስሽ እያለችም ነበረ ባርኮትም ከእናቱ ጋር ስልክ እያወራ ነው። ካወራ በኋላ ምስክ ቤዛን አገናኘኝ አላት። ቤዛም ሰላምታ ከለችው በኋላ ለእናትሽ ግን ደውለሻል አይደል እንደምመጣ ይላታል። አልደወልኩም አለችው። ግን ምን አዲስ ነገር አለ ስለ አደይ እየሰማሸው አለ ብሎም ጠየቃት። የአደይ አባትም ወደ ቤት ይመጣል። ብርሃኔም ትርበተበታለች። የትነሽ ልጅሽ በማለትም ጠየቃት። ሚስቱን መታ ነበር ሂዳለች አሉ። አደይም በበር ድንገት አምለጣ እየሮጠሽ ነው። አባቷም በመስኮት ሰላም ጤና ይስጥልኝ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ